አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሀምዱሊላሂ። እና ሱመያ ያለችው እውነቷን ነው። ሰይድ በረኪና ጠጥቶ አይደለም ብላ ነበር ትናንትና። ቤዛና ሰይድ ተመካክረው ያደረጉት ነው። እሷ ሮዛ ላይ ለምን ሰይድ በፊትም ሆዴን ያማኝ ነበር አለ ከዛ ያንን ሀሳብ ቤት ሰይድ እሷ መጣች አለ ቤዛ መጣች አለ። ቤዛ ስትመጣ እንትኑ ጋር ይተዋወቁ ነበር አለ ዶክተሩ ጋር። ከዛ እሷ ደግሞ የሆነ በቃ እሷ አዝና እንድትመጣ ለአድጋፍ ስትለኝ እሺ አልኩኝ አለ። ከዛ እንደዛ ሰይድ በረኪና ጠጥቶ ታሟል ምናምን ብላ ስትል እንዲ ደግሞ ሮዛዮ ሮጡ መታ በቃ ይቅርታ፣ እንደዛ አድርጌ ቀለበቱን ረግጬ ስለልኩ ይቅርታ ብላ መታይቅ እንዲታገባ ይፈልግ ነበር ይላል። ወራዳ የሆነ ሰውዬ በቃ ይሄን ያህል ወርዷል ማለት ነው። ሰይድ በዛ ሳቦ አታሉ ሊያመጣት ነበረ እና ምንድነው ያለው? እኔ አላመመኝም ትንሽ ነው ሆዴን ያመመኝ። ያንንም ደግሞ ያው ትንሽ ቪታሚን እና እንትን ግሉኮስ ወሰድኩኝ። ከዛ አጋጣሚ እሷ መታ እንደ ስትለኝ ከዛ አሁን እንደዛ ካለችማ ይሄንን ቪዲዮ ከቀረጸች ታየውና ሮዛ ሩጣ ትመጣለች ብዬ ነበር ያሰብኩት እንጂ ሮዛ እንደዛ መድኃኒት ጠጥታ እንትን መድኃኒት በልታ ትጎዳልኝ ብዬ አላሰብኩ ነበር አለ። እና ያልሆነ ያልሆነ ነገር ብላለች፣ እሷን ደግሞ ጭምራለች ሮዛ ብሏል። እና ያው መድኃኒት አልጠጣም ኮሎሮክስ አልጠጣም ግን የጠጣ መስሎ ሮዛ አዝናኝ ትመጣለት፣ ነበረ ሱመያ እኮ ትናንትና ሰይድ በረኪና ተጠጣ፣ ይሄን እንጠጣለን ብላ የሆነ ነገር አሳይታ ነበር። በረኪና በረኪና ማለት ነው እና እሱ አይጠጣም፣ የፈለገ ቢሆን አይጠጣ ብላ ትናንትና ሱመያ ስትከራከር ነበረ። ነበር አውነቱ ነው። እሱም ደግሞ አልጠጣሁም አለ። ግን እንደዛ ትንሽ ሐኪም ቤት ነበረ። ግን ሮዛ አርጣት ትመጣልኛለች ብዬ ነበረ ራሷን ስታወደቀች ያኔ እራሷ መድኃኒት ወስዳ ተጎዳች። እንኳን ወደ እኔ ዘንድ ልትመጣ አለና በጣም እንትን ብሏል። አልሞኝም። አሁን ደስተኛ ሆኗል፣ ቤቱ ስለገባችለት። ኽላስ እዛ ይጀናጀሉና ያግቡ። ማግባታቸው እኮ አይቀርም፣ መጋባታቸው እኮ አይቀርም። ግን እያስመሰሉ ነው። ሮዛም አሁን ለሷ፣ ለዛች፣ ለሱ መያስባ ያኔ እንደዚ ከልቧ ባይሆንም ከላይም ቢሆን ማለቷ ጎበዝ ናት። ማሻአላ የበፊቶቹ እኮ እንኳን አይደለም ለሱመያ መያያዝ ብሎ ትልሉ ምን አገባ? እኔ ከሷ በላይ ይሆንልሃለሁ ብሎ ነው የገቡት። እና ከበፊቶቹ እነዚህ ይሻላሉ፣ ቢያንስ ይችት ይሻላሉ። ከበፊቶቹማ እነሷን አትሳደብም ምን አትልም። ያኔ ይከባበራሉ፣ ታከብራታለች ማለት ነው ሱመያ። እና ከበፊቶቹ ይሻላሉ። ሰይድ ደግሞ በቃ እያስመሰለ ነው እንጂ አሞት አይደለም። ያው እስላፈር እንድትመጣለት ብሎ ይቅርታ ጠይቃ እንድትመጣለት ብሎ ነው እንጂ በቃ አንትን አይደለም ግን፣ አሁን ሄደ መጋባታቸው መገበታቸው አይቀርም። አሁን እሷ እሷ ሰይድ ቤት ነው ያለችው አሁን እሷ ማለት ነው። እና እና አብርሽ ደግሞ እና አብርሽ እኔ ቪዲዮውን እስከ መጨረሻ አይቼዋለሁ። እውነት እንደው አብራቱኝ ተው እያልኩ እያየሁ ነበር። ይሄ ፕራንክ ብቻ አይደለም፣ ይሄ የሆነ መልእክት እያስተላለፈ ነው። በነገራችን ላይ አሁን እንኳን እንኳን እኔ ራሱ በቃ አይኔን ለማየት በጣም ከበደኝ። ሁኔታዋ ምን ሆኖ ነው? ምን ይታወቃል፣ በካሜራ ላይ እንደዚህ ያመጡ ከካሜራ ጀርባ ደግሞ ምን ይታወቃል። ወይ አተኛኘት ሲያምር ወይ ምናምን። እቺ ታማለች፣ ወላሂ ጭጭ። አብርሽም ራሱ ጤነኛ አይደለም። አብርሽ ይሄ ሁላ ሲሆን እያለ ነው እንደ ሴት ልጅ የሚሽኮረመመው እንጂ በቃ እሷ እንደ ወንድ እሱ እንደ ሴት ነው እየተኮረመመላት ያለው ራሱን እያዋረደ በተሰቡን እያዋረደ በተለይ በተሰቡን እናቱን አባቱን እያዋረደ በቃ ይኸው ልጃችሁ ከሚስቱን አስረግዞ ከሌላ ሴት ጋር እንደሚሆን ይባባላል እኮ። ክፍል ሀገር ውስጥ ነውር እኮ ነው። እንደዚህ ሚስቱን አስረግዞ ሌላ ሴት ጋር እንደዚህ ይጨማለቃል፣ እንደዚህ ምን ይላል፣ ምን ይላል እያሉ ይጠቋቆሙበታል። እና በቃ የኔ ልጅ እንደዚህ አዋረደኝ እየተባለ ደግሞ በቃ አላደለም። ራሱ ወርዶ ቤተሰቡን አዋረደ፣ እንጂ እቺ ሩታ በቃ ያኔ ውስጡን ስለምታውቀው ውስጡ ስለምታውቀው ያው ባጭሩ ተላቀዋለች ማለት ነው። ምንም አይደለም፣ ተጋፍጠዋለች። ላኪን እሱ ቤተሰቡን ይዞ ነው ገደል የገባው። በቃ ካፈርኩት ብቻ በነገራችን ላይ በቃ የሆነ ነገር ሆኗል አሉሽ በቃ እንደበግ ነው እየተነዳለው። አነጋገሩ ራሱ የሚያስገርም እሱ አንድ ወንድ እንዲሁ እንዲህ እንዲህ አረጋታል። እሱ ዝም ብሎ እንዴት ይሄ እያለ ውስጥ ውስጥ ምን ይላል? ምን በጣም ነው ይገርመኝ። አሁን ይሄን ቤተሰቦቹ ሲያዩት ምንድነው የሚሉት? ጓደኞቹ ሲያዩት እነዚህ አብረ አቤልና ብሩክማ፣ ተውት እነሱ ናቸው ሲጀመር ቀረፃ ያዙት እነሱ ናቸው በቃ አብረሽን ገደል እየለቀቁ ያሉት። አሁን ያብረሽ ቤተሰቦች ካብረሽ ላይ ሳይሆን ከጓደኞቹ ላይ ራሱ አለማውረድ ነው። በቃ ጓደኞቹን ካጠገቡ ማጥፋት አለባቸው። እሱ ቢል ራሱ እንቢ ቢል ቤተሰቦቹ ምክንያቱም ምክንያትም ተዋርዶ ዋረዳቸው። እንዲህ ያለው ጓደኛ ለምን አይቀርም? ራሱን ዝቅ ቀርቦ ቤተሰብ በተሰም ያሉ አሁን እንደዛ በቃ አብሮ ይተሻሻል አብሮ ይተኛሉ። እንደ እውነትም እውነትም ሊሆን ይችላል። አይታወቁም። እውነትም ሊሆን ይችላል። እና እንደዚህ ያለ ነገር እኔ በጣም ግርሞኝ ግርሞኝ እንትን እያለ ነው። ቢያንስ እዚህ ጋር አሁን ዛሬ በብራን ከጀመሩት በብራን ከጀመሩት ነገ ደግሞ አይቀርም፣ ይሄ እርግጠኛ ነኝ አይቀርም። በቃ ምክንያቱም ልጁ በዚህ ቀስ ቀስ ቀስ ቀስ እያለ ገባበት። እሷማ መቼም አንድ አብዳለች አብዳለች። ሰው ምን ይለናል አይደለም። የሰዋፍኮ ይገላል ወላ የሰዋፍ አጥንት ያስቀራ ተሰዋፍ መቆጠብ አለባቸው እና እኔ እና አብሬ ዛሬን ቪዲዮ አይቼ በጣም ገርሞኝ፣ እንኳን ሮታ አይደለም እኔ ራሱ ተናድጄ ቀጥል ብዬ በቃ። እንደ አሁን እሷ ምን ይሰማታል? ምን ይሰማታል? እርጉዙና እንደዚህ ስታዩ፣ እኔ እኮ አሁን እርጉዙኜ ነው እኔ አሁን ስለደክምኩ ነው እኔ አሁን ምን ነው የሚለው ቅንጭቃሳ ውስጥ ይሰማል። ለዛ እንትን እንትን ይላታል እንጂ ለእሷ ብርታት ነው የሚሰጣት ለእኔ ለመቁረጥ ማለት ነው ከአብርሽ የመቁረጥ ብርታት ይሰጣታል። እንደውም ይሄን ይሄን ስታይ ትጠነክራለች፣ ትቆርጣለች። ይታብሽ ማለት ነው ትንሽን ጥፍጣፊ እዛኝ እዝነት ኑራት ከሆነ ያችኑ ደግሞ ታጣታለች ማለት ነው። ያኔ እሱ በቃ ኔ ኔ አላቅም። ብቻ ግን የዛሬ አየሁት ቪዲዮ በጣም የሚያስጠላ ቪዲዮ ነው። እየቆየን ደግሞ ምን እንደምና ያናቅም። እኔ እንደ ሄርሜላ ሚስጥር አለ ሚስጥር አለ ሲሉ ምንድን ያልኩት እኔ ሙኪኒ ሄርሜላ እርግዛ ነው እንደ እያልኩ ነበር ምን ይታወቃል ሄርሜላ አርግዛ ወይ ደግሞ እንደዚህ ሲያረጉ የሆነ ቪዲዮ ተልኩ ቪዲዮ ኑሯቸው ይሆን እንደ እያልኩኝ እንትን እያልኩ ነበረ። እና ውዶችዬ፣ ዛሬ ቪዲዮ ይሄን ይመስላል በጣም የሚገርም ቪዲዮ ነው እኔ ያየሁት። በቃ እሷ የሆነ ይሄን በቃ እንደው ለስተ እኔ እንጃ። አሁን አሁን እንትን ነው እንጂ እንደበሌላ ነገር ሆኖ ነው እንጂ በአማራ በአማራ ይሁን ይጋደል ነበረ። ወላሂ ይጋደላል። ምክንያቱም የእሷም ፍቅረኛ አለ የሩታም ደግሞ ቤተሰቦች አሉ። እና የእነሱ የእሷ ፍቅረኛ የሩታ ወንድሞች እንደዚህ በአማራ ሆኖ የሚሆን ማለት ነው። ወላሂ ይገዳደራል። ባይታው ይሁን እንዴት? ዝቃጭ የሆነ ለምኑ ነው የሚያስተምል? አሁን እንደዚህ ያለ ጥሩ ነገር እዛው የመጡ ይመስል እንደዚ ፕራንክ ላርግ ፕራንክ አር እኔ እንደዛም ሁኖ ደግሞ ፕራንክ ካለችው በኋላ የሆነ እንትን ያኔ ይቀየመታል ይቀየመታል፣ ምንድን ነው ያኔ ይቆጣል ብዬ ነበር። ተቆጥቶ በቃ እንዲህ ያለ ድራማ አትስ፣ እንደውም ሰው እንዳያይሽ እኮ ሰው አየን። ስለ ሰው ነው የጨነቀው እንጂ ስለ እሱ እኮ አላየሁም። ስለ ሰው ነው የጨነቀው ሰው አየን፣ እንደዚህ ብሎ ሰው ካየን እኔ እንትን እልሻለሁ ምናምን። ስለ ሰው ናጭ። እንግዲህ ሰው ሳያቸው ብዙ ነገር አድርገዋል ማለት ነው። አሁን እሱ የጨነቀው ሰው ማየቱ ነው። ፕራንክም ሆነውለት ሰው ማየቱን እሱ የገረመው እንጂ የራሱ የቤተሰቡ እንትን ያኔ የስማቸው መጥቀጠሉ እንትን አልታየውም። እና በጣም ገርሞኝ ነው ዛሬ እኔ ራሱ ተነስቼ ይላ በጣም የተናደድኩት እሄ ከንዴ አሁን እነሱ ጓደኞቹ ምን ይላሉ? ቤተሰቦቹ አሁን ይሄ ቪዲዮ ሲሆን ምን ይላሉ? የቡታስ መቼም ምን የራሱ ጉዳይ። እንደዚህ ስለሆነ እኮ ነው የታውኩት። እናንተ ስለማታውቁ ነው እንጂ የሚለውን ምልክ እንትን ታስተላልፋለች። ግን የኛ ልጆች የኛ ልጆች የኛ ልጅ የሚባለው ልጅ አሁን እንደዚህ ዛታቸ ቆሻሻ ቦታ ላይ ሲገኝ ምን ይሉታል? አላ ይናለት ነው የሚባለው ወላሂ የስራችን ይስጣችን ነው የሚባለው እንግዲህ አሁን ይሄ በምንም ሆነ በምንም አለ። የስራችን ይስጣችን። በጣም አናዶኛ ወላሂ። በተለይ ሄርሜላ ሄርሜላ አስ የት ናት? ነገ ታገኛታለች። ነገ ታገኛታለች። እሷ ፊት ባሰጠው እሷ የሆነ ነገር ባታረገው ዙሮ አያትም ነበረ። ምክንያቱም እሱ እሷን ለማናደድ የጀመረው ነው። ግን እንደዚህ እርጉዝ ናት ምን ቢሆን ተረጋጋና፣ እሷ ነገ እንትን ትላለች ምናም ብላ እንዳመመለስ እሷ ንክርክርክር አረገችው። ለማንኛውም ደሃድሮ ደጭዬ እስከነኛ እስከምንገናኝ ድረስ ባይ፣ ሰላም አለይኩም።